አሰላም አለይኩም ሀባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዛት ይብዛልኝ። ለዛሬ ዘላችሁ የመጣሁ የጀርጀር ሰላጣ ነው። ይጣፍጣል፣ ለዚዝ ነው፣ ፈጣን ነው። እንሻላ እንደምትወዱት ተስፋ አረጋለሁ። እንሻላ ሰብስክራይብ ያላረጋችሁ ካላችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱ። እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስንሰራ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ሼር፣ ላይክ ማድረጋችሁ እንዳትረሱ። እንሻላ በመጀመሪያ ጀርጀሬን አጥቤ ፎጣ ላይ እንዲደራርቅልኝ አርጌ ያለው። ከዛ በኋላ አነስ አነስ ያሉ ሁለት ክያር እጠቀማለሁ ማለት ነው፣ ክያር እጠቀማለሁ። እንዲሁም ምን እጠቀማለሁ? ፍልፍል ሩሚ ግማሽ የሚያክል እጠቀማለሁ። እንደገና አፕል እጠቀማለሁ፣ ቱፋህ ማለቴ ነው። እና አፕሉን አሁን ለቪዲዮ ብዬ ነው የምከትፈው እንጂ ሁሌ መጨረሻ ነው ይህን ሰላጣ ስሰራ ወይም ለሌላ ነገር መጨረሻ ነው የምጠቀመው። ስለሚጠቆር ፍሬሽ ሆኖ አይቆይም ማለት ነው። እናንተ እንደዚህ አይነት ነገር ስትጠቀሙ በመጨረሻ ልታቀራረቡ ስትሉ ስፍራ በመጨረሻ አድርጉ ማለት ነው እና ሀባይቤ፣ አሁን ሰላጣው ስናዘጋጅ ተማቲም አላስገባም። ተማቲም እኛ ቤት አይወዱም። እናንተ ተማቲም ተጠቀመው፣ ተማቲም ያጣፍጠዋል። እኛ ቤት ግን ስለማይወዱ ነው እማልጠቀመው። ለድምፄ ደግሞ በጣም ይቅርታ እጠይቃለሁ። ጉንፋንስ ሊያዘኝ ነው። ኢንሻላህ ሀባይቢ፣ ከዛ በኋላ ጅርጅሩ እኔ አልከትፈውም። ሁለት ቦታ ብቻ ነው ቆረጥ ቆረጥ ያደረግኩ። እናንተ መክተፍ ትችላላችሁ ማለት ነው። ከትፋችሁም እንደ ፍላጎታችሁ እናንተ መርጫችሁ በምታርጉት መልክ ማድረግ ትችላላችሁ ማለት ነው። ሮማን፣ አንድ ሮማን እንትን አነስ ያለች ነው ስለነበረችኝ፣ እሷ ብቻ ነው የምጠቀመው። እናንተ ግን ካላችሁ ሁለት ሩማን በተጠቀመው በጣም አሪፍ ነው። ከጅርጅር ጋር ሩማን በጣም ነው የሚጣፍጠው። ሌላ የምጠቀመው ደግሞ ቴምር እጠቀማለሁ ሁለት ፍሬ ቴምር ቆረጥ ቆረጥ አርጌ እንዲሁም ዘቢብ እጠቀማለሁ ማለት ነው። ዘቢብ በምቆሃ ዘብሰፋ አርጌ ለግማሽ ሰዓት የሚያክል ከዛ በኋላ ላይ ላይ አረጋለሁ ማለት ነው። አደር አድርቄ እና ሀባይቢ ከዛ በኋላ ሶስት ነው የምንሰራው። ሶስት ስንሰራ ደግሞ እንሻላ የማሳያችሁ ይሆናል። እስከዛው ግን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ፣ እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ዊደን ከወደዳችሁ ላይክ ሻር ማድረጋችሁ እንዳትረሱ ሀባይቢ እንሻላ። አሁን ሶስት ደግሞ እንሰራለን ማለት ነው። ይህንን ሁሉንም አድርገን ካዘጋጀን በኋላ ደግሞ ሶስት እንሰራለን ለሶስት የምጠቀመው ሌሞን ዘይትሁን፣ ፅማቅ፣ እንዲሁም ጅብስ ሮማን፣ ናጨው እና ትንሽ ቆንዶ በርበሬ ነው የምንጠቀመው እና አሁን አቀራርቤ ጨርሻለሁ። ይህን ይመስላል ውበቱ። ማሻላ ተባረከላህ ነው ደስ ይላል። ሶስት እንሰራ ለማለት ነው። አሁን ሶስት እንሰራ ሁለት ማንኪያ የሚያክል ላይ መሆን እንዲሁም ዜ ትሁን ሁለት ማንኪያ ጅብስ ሮማን ሁለት ማንኪያ ጾማው አንድ ማንኪያ በትልቁ እና ግማሽ አንድ ከግማሽ ማለት ነው ጨው ጨምር፣ ያለው ፍልፍል አስወድ ቆንዶ በርበሬ ማለት ነው። እሱም ትንሽ ዬ ጨምር ያለው ማለት ነው። በዚህ የተጠቀምኩትኝ በደንብ እንዲዋሃድልኝ ስለፈለጉ፣ ከዛ በኋላ እኔ አሁን አላያረገውም ለምን ሲቀራረብ ስል ነው እንጂ የማደርገው ሶሱ አሁን ካረኩትኝ ሌሞን አሲድ አይደለም። ሰላጣው ሙትት ብለው ውሃ እንዲተፋ ነው የሚያደርገው። ስለዚህ ሁሌ ስትጠቀሙ ሰላጣ ላይ ሌሞን አርጋችሁ ፍሪጅ ላይ ምናምን እንዳታስገቡ። ወዲያውን ልተቀራርቡ ስትለው አርጋችሁ አቀራርቡ ማለት ነው። እና በእንደዚህ አይነት መልኩ ጨርሻለሁ። ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ እናንተም እኔም ቸር ያቆየን። ባይ ባይ።